ብዙዎች በብዙ መልኩ ይወዱታልም ያደንቁታልም። በተለይ ደግሞ ተንቀሳቃሽ ላይብረሪ ነው ይሉታል። አንድን ነገር አስታውሶ መናገር ከፈለገ ደቂቃዋን፣ ሰዓቷን፣ ቦታዋን መልክና ከለር ሁሉ አይረሳም። ስለ አንድ ሰው መናገር ከፈለገ በወቅቱ ምን አይነት ልብስ ለብሶ እንደነበረ፣ ምን አይነት ጫማ ተጫምቶ እንደነበረ፣ እንዴት ያለ ሰዓት አድርጎ እንደነበረ በሙሉ አንዲትም ነገር ሳትቀረው ጥንቅቅ ብሎ መናገር ይችላል። አንዱን ታሪክ አንስቶ እሱን ታሪክ ለማጠናከሪያ እንዲሆኑት የሚያነሳቸውን ተጓዳኝ ታሪኮችም ደግሞ እንዲሁ ደቂቃና ሰዓታቸውን ዓመተ ምሕረታቸውን በሙሉ ሳያዛንፍ ይናገራል። የታሪክ አነጋገሩን በጣም ብዙዎች ይወዱለታል፣ ብዙዎች ያደንቁታል። ይህ ሰው የኢትዮጵያ ተንቀሳቃሽ ላይብረሪ ነበር ይባልለታል። እልፈቱ የተሰማ ጊዜ ያላዘነ ያልተቆጨ ሰው አልነበረም። ከእልፈቱ በኋላ ደግሞ ውሎ አድሮ የተሰማው ነገር እጅጉን በጣም ብዙዎችን ያበሳጨና ያናደደ ነበር። ለልጆቹ አባት፣ ለሚስቱ ባል፣ ለሀገሩ ባለውለታና ራሱን ችሎ ትልቅ ተቋም ነው የተባለለት ደራሲና የታሪክ ባለሙያ የነበረው ገነነ መኩሪያን ነው ገነነ መኩሪያ ሊብሮን ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም ፍቅር ጤና ትሆኑ ዘንድ ዘወትራ የሚወታችን ነው። ኤልያስ ደግነት ነኝ፣ የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን የዛሬ ዓመት አካባቢ ህልፈቱ የተሰማለትና ከህልፈቱ ጋር ተያይዞ ደግሞ በጣም ብዙዎች ያዘኑለት በተለይ ደግሞ የኋላ የኋላ የአሟሟቱ ነገር ሲሰማ እንዴት ሆነ የተባለለት ስለ ገነነ መኩሪያ ሊብሮ አንዳንድ ጉዳዮች ልነግራቸው ነው። ከሰሞኑ የጋው ዶሴ ተከፍቶ አዲስ ምርመራ ተጀምሯል። ይህንን ልነግራቸው ወደን ነው እስከም መሰናዷችን ፍጻሜ ድረስ አብራችሁን ቆይታችሁ መሰናዷችንን ስሙልን። እግረ መንገዳችሁን ጊዜ ሚዲያንም ሰብስክራይብ ታደርጉ ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። ለልጆቹ አባት ለሚስቱ ባል ለሀገሩ ባለውለታና ራሱን ችሎ ትልቅ ተቋም የሆነውን ጋዜጠኛ፣ ደራሲ፣ የታሪክ ባለሙያ የሆነው የገነነ መኩሪያ ሊብሮ ነገር እጅጉን አሳዛኝ ነገር ሆኗል። ገነነ ሊብሮ መኩሪያ ከሞተ በኋላ አነጋጋሪነቱ ዛሬም ድረስ አላቆምም። ገነነ ከዚህ ዓለም ድካም ወዶ ፈቅዶ አሊያ ደግሞ በሰው እጅ ተገድሎ ከተለየ ከተለየ ቀናት ቀናትን እየተኩ ወራትም ወራትን እየተኩ ዓመት አለፈው። የገነነ የመጨረሻ የገነነ መኩሪያ መጨረሻ እንዲህ መሆን ያላንገበገበው ኢትዮጵያዊ ያለ አይመስልም። የአበርቱ ተጫዋች ቀለኛ የታሪክ ዶሴ የሆነ ሰው ራሱን አጠፋ ይሉት ነገር ያልተዋጠላቸው ሰዎች ደግሞ እጅጉን ብዙ ናቸው። የገነነ መኩሪያ ሊብሮ ነገር የእግር እሳት የሆነባቸው አንዳንድ ወዳጆቹ ጉዳዩን አሁንም ድረስ አንገት ለአንገት ተናንቀው ይዘውታል። እንዲህ ያለውን ታሪክ አንሰማም፣ አንተወውም የሞቱ መንስኤ እስካልታወቀ ድረስ እረፍት እንቅልፍም የለንም ሲሉ ተስተውሏል። ለመሆኑ ገነነ ሊብሮን ማን ገደለው? እውነት ራሱን አጠፋ ወይንስ ደግሞ በሰው እጅ ህይወቱን ተነጠቀ? ይህ ዛሬ ድረስ እያከራከረና እያጨቃጨቀ ያለ ጉዳይ ነው። ከዚህ ጉዳይ ጋር ተያይዞ ብዙዎች እሰጥ አገባ ገብተዋል። ከቤተሰብ በተለይ ደግሞ ከባለቤቱ ጋር የዛሬና ያርገውና ገነነ መኩሪያ ሊብሮ ሞቱ ከመሰማቱ አምስት ቀናት በፊት የተቆረጠውን እግሩን በአርቴፊሻል እግር ለመተካትና ዳግም ቆሞ ለመሄድ ተስፋ ያደርግ እንደነበር ነገሩን ከስሩ የሚያውቁ ወዳጆቹ ይመሰክራሉ። ከሀገር ውጭ ይገኙ ከነበሩ ወዳጆቹ ጋር በስልክ ያውራና ለእግሩ መጠቅለያ ልዩ ባንዴጅ ይልኩለት ዘንድም ትዕዛዝ ይሰጥ እንደነበረ፣ አብረውት የነበሩ ወዳጆቹም ይህንን ሰምተው ሲናገሩ ተደምጠዋል። ገነነ ከመሞቱ የተወሰኑ ቀናቶች በፊት እግሩ ተቆርጦ በዊልቸር እንቅስቃሴውን እያደርግ እንደነበር የተሰማ ሀቅ ነበር። በእርግጥ ገነነ እግሩ ከተቆረጠ ጀምሮ ከፍተኛ ደባቴና ድብርት ውስጥ ነበር። ያም ቢሆን ግን በዚህ ልክ ራሱን አጠፋ የሚያስብል የሞራል መላሸቅ ውስጥ ግን አልነበረም የሚሉ ወዳጆቹና ቤተሰቦቹ ብዙ ናቸው። ገነነ በወቅቱ ከእግሩ መቆረጥ ጋር ተያይዞ በተፈጠረበት ድብርት ይሁን አሊያ ደግሞ ቤት ውስጥ ከገዛ ባለቤቱ ከልጆቹ እናት ጋር በገጠመው እስጠ ገባ ሳቢያ ባይታወቅም የጥቂት ሰዎችን ካልሆነ በቀር የበርካታ ወዳጆቹን ስልክ በወቅቱ አይመልስም ማውራትም አይፈልግም ነበር። ፖሊስ በወቅቱ የገነነ መኩሪያን ሞት አጣርቶ በይፋ ለቤተሰቡና ለሕዝቡ ባይገልጸውም ቅሉ እስከዛሬ ግን በነበረው ይፋዊ ባልሆነ መረጃ መሰረት ገነነ ራሱን ሰቅሎ ነው የሞተው የሚል ማስረጃ አልባ መረጃዎች እዚያም እዚህ የሚሰሙ ጀምረው ነበር። ያም ሆኖ ግን እንዲህ ያለውን መረጃ አምኖ መቀበል የሚችል የቤተሰብም ሆነ የወዳጅ አካል አልተገኘም ነበረም። ለዚህም ደግሞ እንደ ዋነኛ አመክንዮ ሲነሳ የነበረው ጉዳይ ገነነ በእርግጥ በሁለት እግሩ መቆም የማይችል ሰው ሆኖ ሳለ እንደምን አድርጎ ነው ኮርኒስ ቀዶ ወራጅ አግዳሚው ላይ ተንጠልጥሎ ገመድ በመቋጠር አንገቱ ላይ አስገብቶ ራሱን ሊያጠፋ የሚችለው የሚል ጉዳይ ሲያነሱ ይሰማሉ። በዛ ላይ ገነነ በወቅቱ ከዊልቸር ላይ ወርዶ ያንን የሚያደርገበት አቅምም ጉልበትም የለውም ሲሉም ይሰማሉ። ገነነ መኩሪያ እግሩ ከተቆረጠ እንኳን ጥቂት ቀናቶች ብቻ በማስቆጠራቸው ቁስሉ በወቅቱ ያልደረቀለትና እንደ ልቡ የማያንቀሳቅሰው ሰው ራሱን ለመስቀል የሚሆን የአካል ጥንካሬ ማግኘት እንዴት ይችላል ሲሉ እነዚሁ ወዳጆቹ ይጠይቃሉ። የታሪክ ማሳችን፣ የትላንትና ማያ መስታወታችን፣ የእግር ኳስ ወጎች ማህደራችን፣ የጋዜጠኝነት ውሃ ልካችን ገነነ መኩሪያ ሊብሮ በእርግጥ ሰቅለውት ወይንስ ተሰቅሎ ሞተ የሚለውን ጥያቄ የሚያውቀው ፈጣሪና ፈጣሪ ብቻ ቢሆንም ወዳጆቹ ደግሞ ገነነ ይህንን የሚያደርግበት ስነ ልቦና የለውም እናውቀዋለን በጭራሽም በታምርም ገነነ መኩሪያ ይህንን ሊያደርግ ቀርቶ ስለማድረግ እንኳን አያስብም፣ ሲሉ አስረግጠው ይናገራሉ። የዛ ታሪክ አዋቂና የብሩህ አእምሮ ባለቤት የሆነው የገነነ ሊብሮ የልብ ወዳጆች የገኔ ነገር እንዲህ እንደዋዛ መተው የለበትም፣ ሲሉ ጉዳዩን በተመለከተ የተረሳ እያስታወሱ፣ የተደበቀ እያወጡ፣ የተቀበረውን ሁሉ ቆፍረው ፈልፍለው እያጋለጡ ገነነ ሊብሮ ራሱን ሰቅሎ ሞተ የሚለውን ጉዳይ እውነት እንዳልሆነ እናሳያለን ያሉበትን የእርቀት መንገድ ጀምረውት እነሆ አሁን ደግሞ ጉዳዩ ዳር ያዘላቸው ይመስላል። ፖሊስም ይህንን ጉዳይ ዳግም ሊመረምረው ስራውን ጀምሮታል። በዚህ ሳቢያም እነኚህ ወዳጆቹ ሀቅ አትቀበርም፣ ቀን ግን ትጠብቃለች፣ ፍትህ ልትሰፍን ነው፣ እውነት ልትገለጽ ነው ሲሉ ደስታቸውን ሲገልጹም ታይተዋል። አዲስ የተጀመረው ይህ ምርመራ ፍሬ ማፍራት መጀመሩን ነው እንግዲህ ወዳጆቹ ሲናገሩ የሚሰሙት ወዳጆቹ የገነነን ሞት በሚመለከት ራሱን አላጠፋም በሚል ለፌዴራል ፖሊስ እንደገና ምርመራ እንዲደረግ ጥያቄ ካቀረቡ በኋላ ባለፈው አሙስ ዕለት ሶስት ተጠርጣሪዎች ከዚህ ጉዳይ ጋር በ ቁጥጥር ስር መዋላቸው ተረጋግጧል። በፌዴራል ፖሊስ የተያዙ ሶስቱ ተጠርጣሪዎች የመጀመሪያዋ ገነነን ከገዛ ቤቱ አባራ ሆቴል እንዲቀመጥ አድርገዋለች የተባለችው የገዛ ባለቤቱ ወይዘሮ አስቴራ አየለ ናት። ሲቀጥል ሌላኛው ከገነነ መኩሪያ ሊብሮ ባለቤት ከወይዘሮ አስቴራ አየለ ጋር የተለየ ፍቅር ግንኙነት አላቸው የተባለው አቶ ይታየውና ገነነ በባለቤቱ በወይዘሮ አስቴር አየለ ከቤት ከተባረረ በኋላ የመጨረሻዎቹን የህይወቱን ሰዓታት ያሳለፈባቸውና ህይወቱ ያለፈበትን የዋካ ሆቴል ባለቤት ጨምሮ ናቸው በቁጥጥር ስር የዋሉት። እነዚህ ተጠርጣሪዎች አርብ ዕለት ፍርድ ቤት ቀርበው ለተጨማሪ ምርመራ የአስር ቀን ቀጠሮ ተሰጥቶባቸዋል። ይህ ትልቅ የፍትህ ሥራ አሁን እንዲሆን ላደረጉ ሁሉ ታላቅ ምስጋና ይገባቸዋል ሲሉ ወዳጆቹ፣ ምርመራውን እንደ አዲስ እንዲጀመር ለፈቀደው ለፌዴራል ፖሊስ፣ ለጋዜጠኛ አርያ እና ለጋዜጠኛ ሰይድ ኪራር እልፍ ሲልም ለጋዜጠኛ ተስፉ ንዳ ያላቸውን ከፍተኛ ምስጋናና አድናቆት ሲያሰሙም ተስተውሏል። እንዲሁም ሁሌም የሊብሮ ሞት የሚያንገበግባቸውና ድምፃቸውን ያሰሙ የገነነ መኩሪያ አድናቂዎች በሙሉ ይህ ጉዳይ እንደ አዲስ በፍርድ ቤት መያዙ እንዳስደሰታቸው በየማህበራዊ ሚዲያዎቻቸው ላይ ሲገልጹ ተስተውሏል። ገነነ መኩሪያ ራሱን አላጠፋም። አዎ፣ አላጠፋም። የእውነት ብርሃን ነገ ከነጎዲያ ትገለጣለች። ፍትህም የምሰራች ታሰማናለች ሲሉ ወዳጆቹ ይህንን ጉዳይ መልሰው ለማህበራዊ ሚዲያ እያጋሩት ይገኛሉ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ከዚህ ጉዳይ ጋር ተያይዞ የነበረን መረጃ ይህንን ይመስላል። ወደፊት ይህንን ጉዳይ በተመለከተ የፍርድ ቤት ውሎና የችሎት ብይንንም በተመለከተ የምናደርሳችሁ ይሆናል። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ጠየቅን። እናመሰግናለን።